ከእግዚአብሔር ጋር ያለው ኮኔክሽን ሲቋረጥ ወይም አዳም በኃጢአት ሲወድቅ ይህን ቀጠና ለቀቀ። ይህን ቀጠና ከመልቀቁ በፊት ግን አዳም ለመብላት አይሰራም፣ ለመጠጣት አይሰራም፣ ለመልበስ አይሰራም። መኖር ብቻ ነው። ነገር ግን ለሰማዩ ይሰራል። የዘላለም ሕይወት ትእዛዝን መጠበቅ ይጠይቀዋል። አሮጌው ሰው የምድሩ አልቆለት፣ ለሰማያዊ ይሰራል። ለሰማይ ወይም ለዘላለም ሕይወቱ ስራ ይጠበቅበታል። የምድሩ ግን አልቆለት። ማንጎ ከፈለገ እዚህ ያለው ብርቱካን። እናንተ ሃኒሞኒ ብላችሁ ለሶስት ቀን ሄዳችሁ የሆነበት ተቀምጣችሁ ፍራፍሬ ምናም ሰብሰባ ሰዎቹ የምትበሉትን አዳም እድሜውን ሙሉ ሃኒሞኒ ነው የሚኖሩ። የሁላቸው ኤንቫይሮንመንታቸው ላይ ራሱ የሚረብሹ ሰዎች የለም። ዥጉ ዥጉ ከዓይኑ ፊት የሚል የለም። ሔዋንና እሱ ብቻ እየተያዩ በዚህ ሁሉ ምድር አልቆለት። ነገር ግን የሰማዩ ስራ በሚጠይቅበት ህይወት ውስጥ አዳም ሳይሳካለት ቀረና፣ እባቡ ዘው ብሎ መጣ። መጣና እዚህ ገነት ውስጥ ያልተፈቀደ ነገር አለ እንደምናምን ብሎ ማብራሪያን ሲጀምር፣ ይችን ዛፍ ብቻ በላ ሳይች። ከዛ ይችን ዛፍ በበላ ጊዜ አዳም ገነትን ሲለቅ የተወሰደ ነገር አለ። እግዚአብሔር አዲስ ኪዳንን ያመጣው ባክቱ ኦሪጂን ሊያደርግን ወደ ትክክለኛ ኦሪጂናል ማንነታችን ቃል ይመልስ ኢየሱስ ክርስቶስ በመስቀል ላይ በሚሞት ዳግም የፈጠረን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። መጽሐፍ የሚለን አዲስ አፍንጫ፣ አዲስ አይን ወይ ሁለት አይን ከነበረ አራት አይን ምናምን እንዲያደርግልን ሳይሆን የእግዚአብሔርን አለም የሚረዳ፣ የእግዚአብሔርን ጠረን የሚሸት፣ የመለኮትን ህይወት የሚካፈል በመንፈሱ የሚኖር ምድርን መግዛት የሚችል ጀኔሬሽን እንዲፈጠርለት ነው። እየዘመረ እየሰበከ ቸርች ላይ ማች ለብሶ እየመጣ መልኩ በጠፋበት ትውልድ መካከል እግዚአብሔር ዛሬ ማታ የልጁን መልክ በላይ ላይ ያስቀምጥ። ግን በጣም ደስ ያለኝ ነገር ብሎ ከባህር አሳ ጀምሮ በሰማይ እስከሚበራው ወፍ ድረስ ሁሉንም ይግዛ ካለ በኋላ ጨምሮ እንዲያው ምን እንዳላችሁ ታውቃላችሁ? ብዙ ተባዙ፣ ምድርንም ግዟት ነው። ይኸውላችሁ በጌታ በኢየሱስ በፋይናንስ፣ በእውቀት፣ በመውለድ በነገር ሁሉ ከዚህ በኋላ መብዛት ብቻ ወደሚሆንበት የህይወት ስርዓት እግዚአብሔር ዛሬ በመንፈሱ እርምጃ እያስጀመራቸው፣ አያችሁ ሔዋንን አትብ የተባላት እንዳበላት አሁን ሰማይ አላለችን። በተቃራኒ እያለች ከሆነ እባቡ ነው ከእኔ ጋር ጭውና ሲሷር በልበልስ አሮጌው ሰው ግን ኦሪጂናል ሲፈጥር እግዚአብሔር ያስመሰለው፣ እግዚአብሔር እንደኛ እንደዚህ ያለ አፍንጫ እንደዚህ ምናምን የለም። አሁን በአፍንጫና በአይን ካለን አይደለም እግዚአብሔር። እርስ በራሳችን እራሱ አንመሳሰል። አንዳንዱ ማስታወት ፊት ይቆምና፣ ጌታ ግን ቆንጆ አርጎ ትንሽ አፍንጫ እንደዚህ ትንሽ ቀና ቢያደርገው፣ አንዳንድ ዲያ አፍንጫ ያዚያብር ይላል አለው እኮ እሱም አይደለም። እግዚአብሔር የለውም። ራሱ ይሄኛው አፈር የለበት የለበትም እንደዚህ የሚያድግ የሚቆረጥ ፍር እየተቆረጠ የሚጣል ፋርት የሚበሰብስ ፋርት። እኛ እንኳን መጽሐፍ እንደሚነግረን ይህ የሚበሰብሰው የማይበሰብሰውን መልክ ምን ያደርጋል? ይለብሳል። ገና አሮጌው ሰው ላይ እግዚአብሔር የነበረውን ፌል ያደረገውን ፌል ሳያደርግ በፊት ግን እግዚአብሔር ፍላን ያደረገውን ማንነትን ያነሳውላችሁና አዳም ኦሪጂናል ትእዛዝ ተቀብሎ ከመካከል ግን አትልስት እነ ኖ ሳክሴስ ሆኗል። እነ ሄኖክ ሳክሴስ ሆነዋል። የአዳም አጨራረስ ተመልከቱት። የሆነ ምንም ሳይበዛ ገና እንደጀመረ የሆነች ወቅት ላይ ፌል አድርጎ ሲወጣ እግዚአብሔር የሰው ልጅ ላይ ያለው ፕሮግራም መክበር ስለነበረ በአዳም ፌላሪቲ ሳያቆ መጣና ከኖ ጋራ ሌላ ከብናንታ መጣ። አዳምን ከገነት ካወጣ በኋላ ኖን በጠፋ ከጥፋት ውሃ ከሚጠፈው ትውልድ መካከል ዘር ታስቀራ ለመርከብ ስራ ምናምን ብሎ ከማለቱ አስቀድሞ መርከብ ስራ እንድል ያደረገው በእግዚአብሔር ፊት ያገኘው ሞገስ ይሄ ሞገስ ደግሞ ምንጩ ምንድን ነው ሲባል ኖ በትውልዱ ጻድቅ፣ እግዚአብሔርን የሚታዘዝ ነበር ይላል። አዳምን ከገነት ያወጣው ደግሞ ምንድን ነው ሲባል አለመታዘዝ። እግዚአብሔር ለገዥነት ነው የፈጠረው። ገዥ የምትሆኑት ደግሞ መንፈስ ይሰራባቸው። ምድር እየተገለባበጠች አንቺ። ኖ እግዚአብሔር ሲመጣ አረማመዱ ራሱ ይመቸዋል። እግዚአብሔር እኔ ዝም እየሲመስለኝ እግዚአብሔር እንግዲህ ዝናቡን ራሱ ያዘጋጀው ትውልድን ከትውልድ የመለየት ዝናብ የሚል አይደለም ፖስተሩ ራሱ ምድርና መላዋን የማጥፋት ኮንፈረንስ ነው። እግዚአብሔር ያዘጋጀው በዚህ ወቅት ባይዘው እግዚአብሔር ለራሱ የፈጠረው ሰው ብቻ ነው። ሌላውን ለእኛ ነው የፈጠረው። ባይሆን ሰው ባጠፋ ሁሉን አጠፋለሁ አይልም። ሁሉን የፈጠረው ለሰው ነው ሰውን ለራሱ ስለሆነ ምድር ላይ የፈጠርኩትን ሁሉ ምን አረጋለሁ አጠፋለዋል። ሁሉን ለማጥፋት እግዚአብሔር በቁጣ ተሞልቶ ሲመጣ ከቁጣው ፊት በተቃራኒ የቆመ ህዝብ አለ። የእግዚአብሔር መንገድ ተቃራኒ የቆመ በዚህ ቁጣ ተሞልቶ ሲመጣ ኖህ የሚባል ሰው ግን ስጋ ለብሰው በተቃራኒ ከቆመ ህዝብ በኩል ሳይሆን እግዚአብሔር በሚሄድበት አካሄድ ከእግዚአብሔር ጎን ቆሞ ዞር ስል አጠገቡ ሰው አለ። ዞር ስል የልቡን ቁጣ የሚያወራለ ሰው አለ። ዞር ስል እግዚአብሔር የልቡን ሐሳብ የሚያጋረው ሰው አለ። አገኘውና ሐሳብ አካፈለው። እኔ ልጸልይላችሁ እግዚአብሔር ሰው ባጣበት ዘመን እግዚአብሔር የልቡን ሐሳብ የሚገልጠውን በሚያጣበት ዘመን እግዚአብሔር የልቡን ፕሮግራም ለማውራት በሚፈልግበት ዘመን እግዚአብሔር ፊት መገኘት ይሁንላችሁ። እግዚአብሔር የልቡን ሐሳብ የሚያወራለትን ሲፈልግ ኖ አካሄዱን ከእግዚአብሔር ጋር ያደረገ ሰው ከነገድ ጋር ከዘር ጋር ሰው ከቋንቋው ጋር ሰው ከብሔር ጋር አካሄዱን በሚያደርግበት አንዳንድ ሰው ታውቃለህ፣ ከሆነ ጥሩ ከንቲባ ጋር የሆነ ባለስልጣን ጋር የሚታወቅ ከሆነ ምንም ሀሳብ ሳይኖረው ይደውላል። አንተ ፊት አምስት ዓመት ማረጋገጫ ለሌለው ባለስልጣን እንኳን ሰው ኮኔክሽን አለኝ ብሎ ካወራ እኔና እናንተ ሰማይና ምድርን፣ ምድርና መላዋን በፈጠረና በሚቆጣጠር በእግዚአብሔር ፊት የመቆም መብትና ስልጣን ያለን ሰዎች ነ ድራሽን አጠፋለሁ ብሎ በመጣበት ነው፣ ግን ቆመ ፊቱ እስቲ አጠፋኝ ብሎ ሲቆም ሲያየው ለማጥፋት የሚያመች አይደለም። ሞገስ የሆነ የምትሳሱለት ነገር የለም ልትተው ማትፈልጉት ሲያየው የሚጣልቃ አይመስልም ነው አገኘውና ምድርና መላዋን ላጠፋ መጥቼ ነበር አለክሲ አንተ ግን መርከብ ስራ። የእግዚአብሔርን ሀሳብ የሚከተል ሰው በሰው ዘንድ ትክክለው ነው ያቅ የእግዚአብሔርን አጀንዳ ምድር ላይ የሚኖር ሰው በሰው ዘንድ ትክክለው ነው ያቅ አብዳል እንደ እየተባልክ ነው የምትቀጥል አንተ ዘመኑን አልረዳም እንዴ? ከዘመኑ ጋር ተንቀሳቀስ እንጂ እየተባልክ ነው የምትሆነ። ምክንያቱም እግዚአብሔር ከዘመን በፊትም ከዘመን በኋላም ስላለ ለእግዚር ሀያ አንደኛው ስንችር የለም። በዚህ ሀያ አንደኛው ክፍለ ዘመን ምናምን የሚሉ ሰዎችን ከሰምሽ ሀያ አንድ ነው የምትሆኝ። የሆነ ሰሞን አበበችን፣ የሆነ ሰሞን በቀለችን፣ የሆነ ሰሞን አስራትን እየመሰልክ ትኖራል። ነገር ግን የፈጠረህን፣ የሰራህን፣ ደም ያፈሰሰልህን፣ ሕይወትን ስትንፋስ ያካፈለን መለኮትን ስትመለከት እየዘነበም ትሄዳለ። ፀሐይ ወቶም ትሄዳለ። አውሎ ንፋስ ኖሮም ትሄዳለ። እልሞም ትሄዳለ። ነግቶም ትሄዳለ። መሽቶም ትሄዳለ። ኪሱ ባዶ ሆኖ ትሄዳለ። ኪሱ ብሎ ሆኖ ትሄዳለ። እየበሳ እየጨመርክ እየገሳ ትኖራል። በመሰረቱ አንዳንድ ሰው እግዚአብሔር አንድ ጊዜ አዳም ቀንጥሶ ለበላት ፍሬ የሰው ልጅ ቁጥር አድርጎ ይዘውት ኃጢአተኛ ይለዋል። አንድ የለበላው ፍሬ ይለል። ጉዳዩ ፍሬ ሳይሆን መታዘዝ አለመታዘዝ፣ ጉዳዩ የመብላትና ያለመብላት ጉዳይ በመሰረቱ ሰው በመብላት ሲታማ ኃጢአተኝነት ነው። የወይን ጠጅ ብጠጣ ባልጠጣ ኃጢአት ነው አይደለም ብሎ ርዕሱን ማንሳት በራሱ ውድቀት መጠጣቱ ምናምን ሳይሆን ቢጠጣ ችግር አለው የለውም አይደለም አልኮል ውሃ እንኳን አስበሽ እንድጠጪ አልተጻፈም። የሰማይ ወፎቹን ተመልከቱ። አይዘሩም፣ አያጭዱም፣ ይበላሉ፣ ይኖራሉ። በቃ እናንተ መንግስቱን ፈልጉ፣ ታዘዙ፣ ኑሩ። ባልኩት ስርዓት ኑሩ እንጂ የሚያኖረው ሆነ ሀገር መንግስት ሳይሆን እኔ ነኝ ማለቱ ነው። ወፎቹን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ ላይ ከቶ እስከዚህ ወር ይሄ ይበቃኛል ምናምን ብሎ ፍላን አያወጡ ቶ ገብቶ በልቶ ይኖራሉ። እንዲያውም ሲነግረን ማቴዎስ ምንድን ነው ያለው? ሰለሞን እንኳን ንጉሱ ሰለሞን ምድር ላይ እንደሱ ያለ ባለጠጋ የለም የተባለው እንደ ምድር አበቦች ልብስ አልቀየረም። ታዲያ እናንተ መንግስቱን ከመረጣችው፣ የመንግስቱ በጀት እግዜር አለም ላይ እኮ የሚዛባ ባጀት የለም። የተላለፈም የተወዘፈም የለም።